ሻሎም ቅዱሳን የተወደዳቸው የመጽሐፍ ቅዱስ ንባብ ቤተሰቦቻችን ዛሬ በጌታ ጸጋ የመጽሐፍ ቅዱስ ንባብ ጉዟችን ሰባ አራተኛ ቀኑን ይዟል። መስከረም አንድ ላይ ዘፈጥረት አንድ ብለን ጀምረን እስከ ጳጉሜ አምስት ራዕይ ሀያ ሁለት ጉዞ እያደረገን እንደምንገኝ ይታወቃል። ዛሬ ደግሞ በሰባ አራተኛ ቀናችን የምናነበው የመሳፍንትን መጽሐፍ ከምዕራፍ 16 እስከ 18 ድረስ ያለውን ይሆናል። በጌታ በኢየሱስ ስም አነባለሁ። አብረን እናንብብ። መሳፍንት ምዕራፍ 16 ሶምሶንም ወደ ጋዛ ሄደ። በዚያም ጋለሞታ ሴት አይቶ ወደ እርሷ አገባ። የጋዛ ሰዎችም ሶምሶን ወደ ከተማ ውስጥ እንደገባ ሰሙ፣ ከበቧትም ሌሊቱን ሁሉ በከተማይቱ በር ሸመቁበት። ማለዳ እንገድለዋለን ብለው ሌሊቱን ሁሉ በዝምታ ተቀመጡ። ሶምሶምም እስከ እኩለ ሌሊት ተኛ። እኩለ ሌሊትም በሆነ ጊዜ ተነስቶ የከተማይቱን በር መዝጊያ ያዘ፣ ከሁለት መቃኖችና ከመወርወሪያውም ጋር ነቀለው፣ በትከሻውም ላይ አደረገ። በኬብሮን ፊት ወዳለው ተራራ ራስ ላይ ተሸክሞት ወጣ፣ በዚያም ጣለው። ከዚያም በኋላ በሶሬቅ ሸለቆ የነበረች ደሊላ የምትባል አንዲት ሴትን ወደደ። የፍልስጤማውያንም መኳንንት ወደ እርሷ ወጥተው እርሱን ሸንግለሽ በእርሱ ላይ ያለ ታላቅ ኃይል በምን እንደሆነ እኛስ እርሱን ለማዋረድ እናስረው ዘንድ የምናሸንፈው በምን እንደሆነ እወቂ እኛም እያንዳንዳችን ሺህ አንድ መቶ ብር ሺህ አንድ መቶ ብር እንሰጥሻለን አሏት ደሊላም ሳምሶንን ታላቅ ኃይል በምን እንደሆነ እንድትዋረድስ የምትታሰርበት ምን እንደሆነ እባክህ ንገረኝ አለችው ሶም ሶምም በሰባት ባልደረቀ በርጥብ ጠፍር ቢያስሩኝ እደክማለው እንደሌላ ሌላ ሰው እሆናለሁ አላት የፍልስጤማውያን መኳንንት ሰባት ያልደረቀ እርጥብ ጠፍር አመጡላት በእርሱ አሰረችው በጓዳዋም ውስጥ ሰዎች ተደብቀው ነበረ እርሷም ሶም ሶም ሆይ ፍልስጤማውያን መጡብህ አለችው እርሱም የተልባ ግር ፍትል እሳት በሸተተው ጊዜ እንዲበጠስ ጠፍሩን በጣጠሰው ሀይሉም በምን እንደሆነ አልታወቀም ደሊላም ሶምሶምን እነሆ አታለልከኝ፣ የነገርከኝም ሐሰት ነው። አሁንም የምትታሰርበት ምን እንደሆነ እባክህ ንገረኝ አለችው። እርሱም ስራ ባልተሰራበት በአዲስ ገመድ ቢያስሩኝ እደክማለሁ፣ እንደሌላም ስሆናለሁ አላት። እንደሌላም አዲስ ገመድ ወስዳ በእርሱ አሰረችው። በጓዳም የተደበቁ ሰዎች ተቀምጠው ነበረ። እርሷም ሶምሶን ሆይ ፍልስጤማውያን መጡብህ አለችው። ገመዱንም ከክንዱ እንደፈትል በጣጠሰው። ደሊላም ሶም ሶምን፣ እስካሁን ድረስ አታለልከኝ፣ የነገርከኝም ሐሰት ነው። የምትታሰርበት ምን እንደሆነ ንገረኝ አለችው። እርሱም የራሴን ጠጉር ሰባቱን ጉንጉን ከድር ጋር ብትጎነጉኝው፣ በችካልም ብትቸኪው እደክማለሁ፣ እንደሌላ ሰው እሆናለሁ አላት። ሶም ሶምን በተኛ ጊዜ ደሌላ የራሱን ጠጉር ሰባቱን ጉንጉን ከድሩ ጋር ጎነጎነችው፣ በችካልም ቸከለችውና ሶም ሶም ሆይ፣ ፍልስጤማውያን መጡብህ አለችው። ከእንቅልፉም ነቃ፣ ችካሉንም ከነቆ እንዳላው ድሩንም ነቀለ። እርሷም አንተ ወድሻለው እንዴት ትለኛለ ልብ ከኔ ጋር አይደለም። ስታታልለኝ ይህ ሶስተኛ ጊዜ ነው። ታላቅ ኃይልህም በምን እንደሆነ አልነገርከኝም ማለችው ዕለት ዕለትም በቃሏ ነዘነዘችው አስቸገረችውም፣ ነፍሱ እስከ ሞት ድረስ ተጨነቀች። እርሱም ከእናቴ ማህፀን ጀምሬ ለእግዚአብሔር የተለየው ነኝና በራሴ ላይ መላጭ አልደረሰም፣ የራሴንም ጠጉር ብላጭ ኃይሌ ከኔ ይሄዳል፣ እደክማለሁም እንደሌላ ሰው እሆናለሁ ብሎ የልቡን ሁሉ ገለጠላት። ደሊላም የልቡን ሁሉ እንደገለጠላት ባየች ጊዜ የልቡን ሁሉ ገልጦልኛልና ይህን ጊዜ ደግሞ ኑ ብላ ላከች፣ የፍልስጤማውያን መኳንንትን ጠራች። የፍልስጤማውያን መኳንንት ብሩን በእጃቸው ይዘው ወደ እርሷ መጡ። እርሷም በጉልበቷ ላይ ያስተኛችው፣ አንድ ሰውም ጠራች። እርሱም ሰባቱን የራሱን ጉንጉን ላጨው፤ ልታዋረደውም ጀመረች። ኃይሉም ከእርሱ ሄደ። እርሷም ሶምሶን ሶምሶን ሆይ ፍልስጤማውያን መጡ ባለችው ከእንቅልፉም ነቅቶ እወጣለሁ እንደ ወትሮ ጊዜ አደርጋለሁ፣ አለ። ነገር ግን እግዚአብሔር ከእርሱ እንደተለየው አላወቀም። ፍልስጤማውያንም ይዘው ዓይኖቹን አወጡት፣ ወደ ጋዛም አምጥተው በናስ ሰንሰለት አሰሩት። በግዞትም ሆኖ እህል ይፈጭ ነበረ። የራሱም ጠጉር ከላጩት በኋላ ያድግ ጀመረ። የፍልስጤምን መኳንንት አምላካችን ጠላታችንን ሶም ሶምሶምን በእጃችን አሳልፎ ሰጠን እያሉ ለአምላካቸው ለዳጎን ታላቅ መስዋዕትን ይሰዉ ዘንድ ደስም ይላቸው ዘንድ ተሰበሰቡ። ሕዝቡ ሙሉ ባዩት ጊዜ ምድራችንን ያጠፋውን ከኛም ብዙ ሰው የገደለውን ጠላታችንን አምላካችን በእጃችን አሳልፎ ሰጠን እያሉ አምላካቸውን አመሰገኑ። ልባቸውንም ደስ ባለው ጊዜ በፊታችን እንዲጫወት ሶምሶምን ጥሩት አሉ። ሶምሶምም ከግዞት ቤት ጠሩት፣ በፊታቸው ተጫወተ ተዘባበቱበትም። በምሰሶና በምሰሶ መካከል አቆሙት። ሶምሶምም እጁን የያዘውን ብላቴና ቤቱን የደገፉትን ምሰሶች እጠጋባቸው ዘንድ እባክህ አስይዘኝ አለው። በቤትም ውስጥ ወንዶችና ሴቶች ሞልተውበት ነበረ። የፍልስጤም መኳንንት ሁሉ በዚያ ነበሩ። በቤቱም ሰገነት ላይ ሶም ሶም ሲጫወት የሚያዩ ሦስት ሺህ የሚያህሉ ወንዶችና ሴቶች ነበሩ። ሶም ሶምም ስለ ሁለቱ ዓይኖች የፍልስጤማውያንን አሁን እንድበቀል እግዚአብሔር አምላክ ሆይ እባክህ አስበኝ፣ አምላክ ሆይ ይህን አንድ ጊዜ ብቻ እባክህ አበርታኝ ብሎ እግዚአብሔርን ጠራ። ሶምሶምም ቤቱን ተደግፎባቸው የነበሩትን ሁለት መካከለኞች ምሰሶች ያዘ አንዱን በቀኝ እጁ አንዱንም በግራ እጁ ይዞ ተጠጋባቸው። ሶም ሶምም ከፍልስጤማውያን ጋር ልሙት አለ። ተጎንብሶም ምሰሶቹን በሙሉ ኃይሉ ገፋ። ቤቱም በውስጡ በነበሩት በመኳንንቶቹም በሕዝቡም ሁሉ ላይ ወደቀ። በሞቱም የገደላቸው ሙታን በሕይወት ሳለ ከገደላቸው በዙ። ወንድሞቹም የአባቱ ቤተሰቦችም ሁሉ ወረዱ፣ ይዘውም አመጡት። በጾአርና በኤሽታውል መካከል በአባቱ በማኖሄ መቃብር ቀበሩት። እርሱም በእስራኤል ላይ 20 ዓመት ፈረደ። ምዕራፍ 17 በተራራማው በኤፍሬም ሀገር፣ ሚካ የተባለ አንድ ሰው ነበረ። እናቱንም ከአንቺ ዘንድ የተወሰደው የረገምሽበትም በጆሮዬም የተናገርሽበት አንድ ሺህ አንድ መቶ ብር እነሆ በእኔ ዘንድ አለ እኔም ወስጀዋለሁ አላት። እናቱም ልጄ ሆይ እግዚአብሔር ይባርክህ አለችው። አንዱን ሺህ አንዱንም መቶ ብር መለሰላት። እናቱም ይህንን ብር የተቀረጸ ምስልና ቀልጦ የተሰራ ምስል አድርጌ ከእጄ ስለ ልጄ ለእግዚአብሔር ቀድሰዋለሁ፣ አሁንም ለአንተ መልሰዋለሁ አለች። ለእናቱም ገንዘቡን በመለሰላት ጊዜ እናቱ ሁለቱን መቶ ብር ወስዳ ለአንጥረኛ ሰጠችው። እርሱም የተቀረጸ ምስልና ቀልጦ የተሰራ ምስል አደረገው ያም ሚካ ቤት ነበረ። ሰውየውም ሚካ የአምላክ ቤት ነበረው፣ ኤፉድና ተራፊም አደረገ። ከልጆቹም አንዱን ቀደሰው፣ ካህንም ሆነለት። በዚያን ጊዜ በእስራኤል ዘንድ ንጉሥ አልነበረም፤ ሰው ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበረ። በቤተልሔም ይሁዳ ከይሁዳ ወገን የሆነ አንድ ጎልማሳ ነበረ፤ እርሱም ሌዋዊ ነበረ፣ በዚያም ይቀመጥ ነበረ። ይህም ሰው የሚቀመጥበትን ስፍራ ለመሻት በከተማው ከቤተልሔም ይሁዳ ወጣ ሲሄድም፣ ወደ ተራራማ ወደ ኤፍሬም ሀገር ወደ ሚካ ቤት መጣ። ሚካም ከወዴት መጣ? አለው። እርሱም ከቤተልሔም ዩዳ የሆንኩ ሌዋዊ ነኝ፣ የምቀመጥበትን ስፍራ ለመሻት እሄዳለሁ አለው። ሚካም ከእኔ ዘንድ ተቀመጥ፣ አባትና ካህንም ሁነኝ፣ እኔም ልብሶችንና ምግብህን በየአመቱም አስር ብር ሰጥሃለው አለው። ሌዋዊውም ገባ። ሌዋዊውም ከሰውየው ጋር መቀመጠን ፈቀደ። ጎልማሳውም ከልጆቹ እንዳንዱ ሆነለት። ሚካም ሌዋዊውን ቀደሰ። ጎልማሳውም ካህኑ ሆነለት በሚካም ቤት ነበረ ሚካም ሌዋዊ ካህን ስለሆነልኝ እግዚአብሔር መልካም እንዲሰራልኝ አሁን አውቃለሁ አለ መሳፍንት ምዕራፍ አስራ ስምንት በዚያን ዘመን በእስራኤል ዘንድ ንጉስ አልነበረም እስከዚያን ቀን ድረስ ለዳን ነገድ በእስራኤል ነገዶች መካከል ርስት አልደረሰላቸውም ነበረና በዚያን ዘመን የሚቀመጡባት ርስት ይሹ ነበረ የዳንም ልጆች ከወገናቸው አምስት ጽኑዓን ሰዎች ምድሪቱን እንዲሰልሉና እንዲመረምሩ ሂዱ ምድሪቱን ሰልሉ ብለው ከጾርአና ከኤሽታኦል ሰደዱ እነዚያም ወደ ተራራማ ወደ ኤፍሬም ሀገር ወደ ሚካ ቤት መጥተው በዚያ አደሩ። በሚካ ቤት አጠገብ በነበሩ ጊዜ ሌዋዊውን የጎልማሳውን ድምፅ አወቁ። ወደ እርሱም ቀርበው ወደዚህ ማን አመጣህ? በዚህስ የምታደርገው ምንድን ነው? በዚህስ ምን አለ አሉት። እርሱም ሚካ እንዲህ እንዲህ አደረገልኝ ቀጠረኝም፣ እኔም ካህኑ ሆንኩለት አላቸው። እነርሱም የምንሄድበት መንገድ የቀና መሆኑን እናውቅ ዘንድ እባክህ እግዚአብሔርን ጠይቅልን አሉት። እርሱም የምትሄዱበት መንገድ በእግዚአብሔር ፊት ነውና በደህና ሂዱ አላቸው። አምስቱም ሰዎች ሄዱ፣ ወደ ሌሳም መጡ። በውስጡም የነበሩት ሕዝብ ተዘልለው አያቸው። እንደ ሲዶናውያንም ልማድ ጸጥ ብለው ተዘልለው ተቀምጠው ነበረ። የሚያስቸግራቸውም የሚገዛቸውም አልነበረም። ከሲዶናውያንም ርቀው ከሰውም ሁሉ ተለይተው ለብቻቸው ይኖሩ ነበረ። ወደ ወንድሞቻቸው ወደ ጾር አና ወደ ኤሽታውል ተመለሱ። ወንድሞቻቸው ምን ወሬ ይዛችኋል አሏቸው። እነርሱም ምድሪቱ እጅግ መልካም እንደሆነች አይተናል። ተነሱ፣ በእነርሱ ላይ እንውጣ። እናንተም ዝም ትላላችሁ ሆነ? ትሄዱ ዘንድ ምድሪቱን ለመውረስ ትገቡ ዘንድ ቸል አትበሉ። በሄዳችሁ ጊዜ ተዘልለው ወደ ተቀመጡ ሕዝብ ትደርሳላችሁ። ምድሪቱም ሰፊ ናት። እግዚአብሔርን በምድር ካለው ነገር ሁሉ አንዳች የማይጎድልበትን ስፍራ በእጃችሁ ሰጥቷል አሉ። ከዳን ወገንም የጦር ዕቃ የታጠቁ ስድስት መቶ ሰዎች ከዚያ ከጾር አና ከኤሽታውል ተነስተው ሄዱ። ወጥተውም በይሁዳ ባለችው በቂሪያትራይም ሰፈሩ ስለዚህም የዚያ ስፍራ ስም እስከ ዛሬ ድረስ የዳን ሰፈር ተብሎ ተጠራ እነሆም ከቂሪያት ራኢም በስተኋላ ነው ከዚያም ወደ ተራራማ ወደ ኤፍሬም ሀገር አለፉ ወደ ሚካም ቤት መጡ የሌሳን ምድር ሊሰልሉ ሄደው የነበሩት አምስቱ ሰዎች ወንድሞቻቸውን በእነዚህ ቤቶች ውስጥ ኤፉድና ተራፊም የተቀረጸ ምስልና ቀልጦ የተሰራ ምስልም እንዳሉ ታውቃላችሁን አሁንም የምታደርጉትን ምከሩ ብለው ተናገሯቸው ከመንገዱም ፈቀቅ ብለው ጎልማሳው ሌዋዊ ወደነበረበት ወደ ሚካ ቤት መጡ ደህንነቱንም ጠየቁት የጦር ዕቃ የታጠቁት ከዳን ልጆችም የሆኑት ስድስቱ መቶ ሰዎች በደጃፉ አጠገብ ቆመው ነበረ። ምድሪቱንም ሊሰሉ ሄደው የነበሩት አምስቱ ሰዎች ወጥተው ወደዚያ ገቡ። የተቀረጸውን ምስል ኤፉዱንም፣ ተራፊሙንም፣ ቀልጦ የተሰራውንም ምስል ወሰዱ። ካህኑም የጦር ዕቃ ከታጠቁት ከስድስት መቶ ሰዎች ጋር በደጃፉ አጠገብ ቆሞ ነበረ እነዚህም ወደ ሚካ ቤት ገብተው የተቀረጸውን ምስል ኤፉዱንም ተራፊሙንም ቀልጦ የተሰራውንም ምስል በወሰዱ ጊዜ ካህኑ ምን ታደርጋላችሁ አላቸው እነርሱም ዝም በል እጅህን በአፍህ ላይ ጫን ከእኛም ጋር መጥተህ አባትና ካህን ሁንልን ለአንድ ሰው ቤት ካህን መሆን ወይንስ በእስራኤል ዘንድ ለነገድና ለወገን ካህን መሆን ማናቸው ይሻልሃል አሉት ካህኑን በልቡ ደስ አለው። ኤፉዱንም ተራፊሙንም የተቀረጸውንም ምስል ወሰደ፣ በህዝቡ መካከል ሄደ። እነርሱም ዞሮ ሄዱ። ህፃናቶችና ከብቶችን እቃዎችንም በፊታቸው አደረጉ። ከሚካን ቤት በራቆ ጊዜ የሚካ ጎረቤቶች ተሰበሰቡ፣ የዳንም ልጆች ተከትለው ደረሱባቸው። ወደ ዳንም ልጆች ጮሁ። የዳንም ልጆች ፊታቸውን መልሰው ሚካን የምትጮኸው ምን ሆነህ ነው አሉት። እርሱም የሰራኋቸውን አማልክቴን ካህኑንም ይዛችሁ ሄዳችኋል። ሌላ ምን አለኝ እናንተስ ምን ሆነ ሆነሃል፣ እንዴት ትሉኛላችሁ አለ። የዳንም ልጆች የተቆጡ ሰዎች እንዳይወድቁብህ ነፍስም፣ የቤተሰቦችም ነፍስ እንዳይጠፋብህ ድምፅህን ከኛ መካከል አታሰማ አሉት። የዳንም ልጆች መንገዳቸውን ሄዱ። ሚካም ከእርሱ እንደ በረቱ ባየ ጊዜ ተመልሶ ወደ ቤቱ ሄደ። እነርሱም ሚካ የሰራውን ጣዖትና ለእርሱ የነበረውን ካህን ይዘው ወደ ሌሳ ጸጥ ብሎ ተዘልሎም ወደ ተቀመጠው ሕዝብ መጡ። በሰይፍም ስለት መቷቸው፣ ከተማይቱንም በሳት አቃጠሏት። ከተማይቱ ከሲዶና ራቅ ያለች ነበረችና እነርሱ ከሌሎች ሰዎች ተለይተው ብቻቸውን ይኖሩ ነበርና የሚታደግ አልነበራቸውም። ሌሳም በቤትሮአብ አጠገብ ባለች ሸለቆ ውስጥ ነበረች። ከተማይቱንም ሰርተው ተቀመጡባት። ከተማይቱንም ከእስራኤል በተወለደው በአባታቸው በዳን ስም ዳን ብለው ጠሯት። የከተማይቱም ስም አስቀድሞ ሌሳ ነበረ። የዳንም ልጆች የተቀረጸውን ምስል ለራሳቸው አቆሙ። የሙሴም ልጅ የጌርሳም ልጅ ዮናታን እርሱና ልጆቹ የአገሩ ሰዎች እስከሚማረኩበት ቀን ድረስ የዳን ነገድ ካህናት ነበሩ። ሚካም ያደረገውን የተቀረጸ ምስል የእግዚአብሔር ቤት በሴሎ ባለበት ዘመን ሁሉ አቆሙ ይላል። የዛሬ ንባባችን ይሄ ነበረ። ማታ ሶስት ሰዓት ላይ እንደ ሁልጊዜው የእግዚአብሔርን ቃል በጥልቀት ስለምናጠና በቲክቶክ እና በቴሌግራም ላይቭ ስርጭት ላይ መጥታችሁ እንድትካፈሉ ጋብዛችኋለሁን። ሻሎም።